ሰው ሰባት ነው። ሰባት ኃይልም አለው። የሰው ትርጉም በባህሪው የሚገለጽ ነው። አራት ባህሪያተ ስጋና ሶስት ባህሪያተ ነፍስ። እንዲሁ ሰባት ኃይሎች አሉ። በጠቅላላው ደግሞ በሶስት መገለጽ ይችላሉ። ኃይለ ዘር፣ ኃይለ እንስሳና ኃይለ ንባብ ተብለው መገለጽ ይችላሉ። በኃይለ ዘር ውስጥ አራቱ ዋና ንጣተ ነገራትን እናገኛለን፦ መሬት፣ ውሃ፣ ንፋስና እሳት። ህይወት ያለው ዘር እነዚህን ኃይላት ይጋራል። ኃይለ እንስሳ ደግሞ ደመነፍስ ተብሎ የሚገለጸው ነው። መንቀሳቀስ፣ መብላት፣ መጠጣት እንስሳዊ ባህሪዎች። ለሰው ግን ተለይቶ የተሰጠውና ከፍጥረታት ደግሞ እንዲለይ ያደረገው ደግሞ ኃይለ ነባብ የሚባለው ነው። ከነፍስ ባህሪ የሚወጣ ከልብ ቃል ደግሞ የሚወለድ ነው። ይህ ስላለን ነው እኛም እየተነጋገረን የምንግባበው። ታዲያ በሰባቱ ኃይሎች ሰው እየተመራ ሀልዮ ነቢብና ገቢርን ወይም ደግሞ ማሰብ መናገርና መስራትን እያቀናጀ ይጠቀማል። በማሰብ ስር የሀሳብ ምንጭ ነቀ ሀልዮ፣ ውሳኔን ለማስተላለፍ አቅም ቁርጽ ሀልዮ በመቀናጀት ሀሳብ ይሳለጣል። መናገር ላይ የሚወጣው ቃል ከነፍስ ማደሪያ ልብ በመፍለቅ በቃል ታሽቶ በንግግር ይወለዳል። በስራ ላይ የማሰብ የመናገርና የስሜት አንድ ላይ ታሽተው ወደ ተግባር ይለወጣል። መታወስ ያለበት ኃይል ሲባል በሁለት በኩል የተሳለ ሰይፍ ነው። ኤሌክትሪክን ካበሰላችሁበት እንደምትጠቀሙ ከያዛችሁም አድርቆ እንደሚያስቀራችሁ ሁሉ እነኚህ የሰው ኃይሎችም በአግባቡ ከተጠቀምናቸው ለሰው ሲጠቅሙ፣ ባለማወቅም ደግሞ ይቸልካል ናቸው እኛኑ የሚያጠፉ ናቸው። ሰው ሰባት ነው። ከሰባቱ የተጨመቀው ኃይል በማሰብ በመናገርና በመስራት ይገለገልበታል። በቀላሉ ሀሳብ ንግግርና ስራን ወደ ተፈለገው ዓላማ በማዋል ሰው ኃይሉን በትክክል ይጠቀማል።